በቅድሚያ የላኩልክ በልስ የሚባለው ዋና ነጋዴ ነው ማለት ነው። ከዛ በመቀጠል ደግሞ አብዶ የሚባለው በበልስቴ ስር ነው የሚሰራው። ከዛ ደግሞ ይሄ ሶስተኛ ላይ ላኩልክ እንደ ሾፌር ነው የሚሰራው ማለት ነው፣ እነርሱ እንደሚሉት ማለት ነው። ከዛ ደግሞ ድምጾች አሉ፣ ቦይሶች አሉ፣ እንዲሁም ቪዲዮ አለ። እሱንም ልክልሃለው ማለት ነው። ሰላም ጤና ይስጥልን፣ እየተወደዳችሁና እየተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬ እጅግ በጣም የሚያሳዝንም ከፍተኛ ጥንቃቄ የሚደረግበትን ጉዳይ ነው ይዤላችሁ የቀረብኩት። እና እሺ እነኝም ባለየዎች ምናምን አጋልጣቸው ማለት ነው እኔ ሳን የተበልች ያለው እህቶች እንዳይበሉ በስደት አለም ላይ እንዳይበሉት። ብዙ እህቶች ደግሞ አሉ የሚጠይቁት እንዴት እንደሚገባ ምናምን ማለት ነው ቢያንስ የኔ እንኳን ቀርቶ የእህቶች እንዳይበሉ ይሄንን ድምፅም የእነሱን አጭበርባሪነትም ደግሞ እንድታስተላልፍ እልሃለሁ ወንድሜ በጣም ይቅርታ። እየደረሰባቸው ያለን መረጃ ከነ ማስረጃው ነው። እንግዲህ አንድ የቻናሌ ተከታታይ በውስጥ አድርሳኝ በእኔ የደረሰ በሌሎች ወገኔ እንዳይደርስ ብላ ሙሉ እንግዲህ የተለያዩ አይነት መረጃዎችን እንግዲህ እሷ ይዛልን ቀርባለች። የድምፅ ቮይዞችም አሉ። ይህ ቪዲዮ እጅግ በጣም ለበርካታ ኢትዮጵያኖች እንዲደረስ የቻላችሁትን አድርጉ። ኮመንት ላይ እየገባችሁ ደግሞ ሀሳብ አስተያየታችሁን በደንብ አድርጋችሁ ስጡበት። ወገናችሁን የማዳን ከፍተኛ የሆነ ስራ እንስራላለሁ። እንግዲህ ከቅርብ ጊዜ ወዲህ ሱዙኪ ኤቭሪ የስራ መኪናን ማለትም እጅግ በጣም ርካሽ የሆነችውን ተሽከርካሪ የተለያዩ ቦታዎች በተለይ ከሶማሊያ ጠረፍ ላይ በተለያዩ ሶሻል ሚዲያዎች ላይ 50 ሺህ ብር እስከ 100 ሺህ ብር ድረስ እያስላኩ ስልካቸውን እየዘጉ በርካታ እህት ወንድሞችን ገንዘባቸው እየተበላ ያለበት ሁኔታ ነው። እንግዲህ ይህች እህታችን እነዚህ ሱዙኪ ኤቭሪዎችን በ370ሺ ብር ለመግዛት የሙሉ ደረሰኝ ማለትም ከመጀመሪያው ጀምሮ ያለውን የሚያሳምን አስመጪ ፍቃድ ጀምሮ የተለያዩ ኃይሎች የተደራጁበት አካሄድ ነው። እንግዲህ እጅግ በርካታ እኔ ብዙ ጊዜ ወደ እናንተ መረጃም አድርሻለሁኝ። እኔ ሱዙኪ ኤቭሪ የሥራ መኪናን መረጃ ወደ እናንተ ሳደርስላችሁ ከዚያ የቆረጡ ቲክታክ ላይ በርካታ የሚለቁ አሉ። በተለይ በተለይ እንግዲህ ቲክታክ ላይ በእኔ ቪዲዮ እንኳን ከአርባ በላይ ቻናል ከፍተው እጅግ በርካታ እንቅስቃሴ የሚያደርጉ ያሉና ከፍተኛ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። እንግዲህ ወደ መጨረሻ ላይ የድምፅ ቅጁን ሁሉ ወደ እናንተ የማደርሳችሁ ይሆናል። በተለይ ይህ መረጃ ሱዙኪ ኤቭሪን መግዛት ለሚፈልግና በርካሽ ዋጋ ሱዙኪ ኤቭሪን ማግኘት ፈልጎ ይህንን ዐይነት ውንብድና ከሚደርስበት እጅግ ጥንቃቄ ልታደርጉበት የሚገባ ጉዳይ ነው። እንግዲህ እህታችን በእኔ የደረሰ በሌላ ሰው አይደረስ ብላ ሙሉ መረጃውን ነው እንግዲህ ለእናንተ አርማጭ ተመልካቾቻችን ባከ ብዙ ጊዜ ስሠራ ያሃለሁና ይህንን እንግዲህ ከነማስረጃው ወደ ተመልካቾች አድርስና ሌሎች እህት ወንድሞች ከዚህ ጉድ ይታደጉ ብላ እንግዲህ በትናንትናው ዕለት ልካሌ ነው። በዛሬው ዕለት አጠር አድርጌ መረጃውን ወደ እናንተ ይዤላችሁ የቀረብኩት እንግዲህ ከእህታችን ጋር የነበራቸው ከባድ የሆነ ጨዋታን ሙሉ በሙሉ የድምፅ ቅጁን ወደ እናንተ የማደርስ ነው የሚሆነው። እስከ መጨረሻው ድረስ መከታተላችሁን እንዳትረሱ እያልኩኝ በቀጥታ ወደ ቅጅ ድምፁ ላውቅ ልምራችሁ። ኢንሻአላህ ፣ ስለዚህ ከእሱ ጋር ተነጋገሪ። በቃ ምርጥ ሰው ነው እሱ። እንግዲህ ጸሎት አርጊ፣ አንቺ ጸሎት አርጊ፣ ጉምሩክን እንዲያልፉ ጸሎት አርጊ። ያለውን ነገር አስልጥሽ ነበር ቀድም ስለዚህ፣ ደረሰኝ ቆርጬ ልኬልሻለሁ እኔ ከፍዬ ግማሹን ማለት ነው። ስለዚህ ጸሎት አርጊ፣ ተደዋዊ ከሱ ጋር እሺ። ይሄ እንግዲህ ለካለ ያለው ነው። የእሷን ስሙት፣ በነገራችን ላይ ሳሰበው ከዛ በኋላ ያለውን ነገር ሳስሙ ማለት ነው። ሎርማኒ ነጋዴዎች ሳይሆኑ ግን በጣም አጭበርባሪ እንደሆኑ ነው የተረዳሁት ምክንያቱም ሀያ አምስት ሺህ ብር ለዲሊቨሪ ነበር ያለኝ ማለት ነው። እና ከዛ በኋላ በመቀጠል ዛሬ ሶስት ቀኑ ሀያ አምስት ሺህ ብሩ ከተላከ ከዛ በመቀጠል ዛሬ ላይ ደግሞ ጠዋት ማለት ነው መኪናው ዛሬ ይጫናል ምናምን ብሎ ቪዲዮ ቀርጾ ልኮልኝ፣ ስልሳ ሺህ ብር ላኪ ጉምሩክ ላይ በአንቺ ስም መውጫ ይቆረጣል ምናምን ሲለኝ፣ አይ አልክም ኖርማሊ ሁሉም ነገር እቃው ሲደርሰኝ ከፍላለሁ ሁሉ ነው ከዛ በተረፈው ግን አሁን አለክም ካልሆነ ብር ይመለስ ምናምን ስል በቃ አስር ደቂቃ ጠብቅኝ መረሻን መለስልሻለሁ ካልፈለግ ምናምን አለኝ። ከዛ በኋላ አሁን ደግሞ መልሶ ምን ይለኛል? ሰላሳ ፐርሰንት እኔ ከፍዬልሻለሁ፣ ሰላሳ አምስት ፐርሰንት ራስሽ ክፈይ እና ከዛ እንዲመጣልሽ እቃው ማለት ነው እቃው እንዲመጣልሽ አድርጊ አለኝ። አይ አልፈልግም በቃ ብሬ ይመለስልኝ አልከፍልም፣ እኔ ሰውየው ንግዱ ፍቃድ ካለው ለምንድን ነው ጉምሩክም ከፍለው ምናምን አልኩት ማለት ነው። ከዛ የሾፌሩን ስልክም ሰጠኝ እኔ ቆርጭልሻለሁ ብሎ አሁን ብሎ ከዛ ደረሰኝ ሲስተም ላከልኝ ማለት ነው። እንደረሰኘው ልክልሃለሁ። ከዛ በመቀጠል ሹፌሩ ደውሎ የዚህን ሀል ብር አስገቢ፣ ካላስገባሽ ግን ይቀራል፣ ከኔ ጋር የምትነጋገሩ የለም፣ ከልጁ ጋር ተነጋገር ይለኛል ማለት ነው። አይ አብዶ እንደዚህ ብሏል እና ብሬን ይመልስልኝ፣ በቃ አልፈልግም አልኩት። በዚህ ሰዓት እኔ ብሬን ተበልቼ ብርሽን አታገኝም፣ ወቅ ይሄንን አለኝ ማለት ነው። እና እስኪ እነኝም ባለዮች ምናምን አጋልጣቸው ማለት ነው። እኔስ አንዴ ተበልቼ ያለው እህቶች እንዳይበሉ፣ በስደት ዓለም ላይ እንዳይበሉት። ብዙ እህቶች ደግሞ አሉ የሚጠይቁ ቁት እንዴት እንደሚገባ ምናምን ማለት ነው። ቢያንስ የእኔ እንኳን ቀርቶ የእህቶች እንዳይበሉ ይሄን ድምፅም የእነሱን አጭበርባሬነትም ደግሞ እንድታስተላልፍ ያልሃለኛ እንደሚ በጣም ይቅርታ ይሻላል ችግር የለም። ሊሆን ልሻል እንግዲህ ዋንደኛ ህጋዊ የሆነ ንግድ ፍቃሪ ባላቱ ልክ ይልሻለሁ። ሁለተኛ ደግሞ ህጋዊ የሆነ ደረሰኝ ልክ ይልሻለሁ ማለት ነው። ስለዚህ እነዚህ ነጭ ፍሬ ያሉት አሁን ትንሽ ናቸው። ስድስት ፍሬ ሰባት ፍሬ ነው የቀረው። ሰውዬ እየደወለ እያዘዘ ስለሆነ እንግዲህ ያው እንዴት ጫንልሽ አብሮ ማስጫኝ ያልኩሽን ይህን እይና ተወካይ ያለ ያንችን ፋይል ይዞልሽ ይመጣ ተወካይ ስላለ በሱ በኩል ገቢ ታደርጊያለሽ ሀያ አምስት ሺህ ብሩ ማለት ነው ማትፈጥር ግን ምንም እንደማትፈጥር ግን አይሸዋድነ ፖሊስ ምናምን እያሽ ምታወሪ